ነገ ነው አይደለ? መልካም እድል ለሁለታቸውም። ለእኔማ ማን ይሰጠኛል? ለእኔ ማን ይሰጠኛል? አሁን ነጠላ መልበሱ ለምን አስፈለገ? ከቻፕስቲክ ከተቀባች ነጠላ መልበሱ ምን አባቱ አስፈለገ? ለምን ስነ ስርዓት አትይኝም? ቆይ ማናት ዲቦራ ደግሞ ይቺ? ቆይ ላሳይሽ የሆነች አንድ ሳገጠ ያለች ትላንትና፣ የዘነጠች ድሮ ሽንሽን ቀሚስ ምናምን ኮንጎ የምትለብስ የነበረች አሁን ዘንጣ ጊዜ አልፎላት ደሞ ሳስበው ፓስተራችን ተነክቷል። ጋይስ ለብሶ ነው የምትሳደበው አትገርምሽም? እመቤቴ ነጠላ አይደለም ገና ይኸውልሽ፣ እኔ ስነካቸው ነጠላ የለብሳሉ ቆይተው ቄስ እየገባ ስማ፣ የእንትን ቤት ይሆናልም። ሁሌ እንዲህ ነው የሚያደረጉ። ታውቃላችሁ አይደል አሁን እሷ እንዲህ ነው። እኔ ነጠላ የለብሳሉ ሰው አላቅም በእውነት፣ እዚህ ሚዲያ ሰው አላቅም። ዋኖፊ ነጠላ ለባበስ እንኳ ትችልበት ምች ሴት አዳሪ ለሙማን በየቦታው እዚህ እስቲ ነጣላ ተለሽ ሰው ይሰደባል። እሱን እኮ ነው የምልሽ። ማይ ጋድ በምብሳ ዩዳብ ይከብድሻል እያሏት ነው። ኮሜንት ይጻፍ። ዩዳብ ይከብድሻል ብትሸከመው፣ ያለ ልክ ነህ። ይከብደኛል ከተሸከምኩት አልችል ነው ብለ ነው። ከተሸከምኩት ይከብደኛል። ልክ ነህ። ድብልብል ብዙ ሰው ስለሆነ ይከብደኛል። እውነቷ ነው እኮ፣ ብዙ ሰው አለች። ብቻውን አደለም። ሰውና ባህሪው የሚል አንድ ትንሽ አጠራለች፣ ዶክመንተሪ። እውነት ነው እውነት ነው። ማን ይከብዳል ማን ጋይስ? ከኔና ከሷ ብዙ ሰው አለች። እውነት አሁን አሁን እሷ እኔንም መሸከም አይደለም እንደ ፈረስ አልጋልባትም። በእናትህ ስትፈሳ አይደክማትም እኮ ቪዲዮ ዘግቼ ልሳቅ አልቻልኩም። ትምህርት የተረገም እኮ እቺ ሀፍ ታይም ያስፈልጋታል። ሀፍ ታይም ብሬክ ያስፈልጋታል። ለመብሳት ራሱ እውነት ነው። ወገን ተሰባሰብ፣ ሁልም ተሰባሰብ። አካውንቷ ሪፖርት ይደረጋል፣ ይዘጋል። ቀላህን አዘጋጅ ህዝብ። ፓስተራችን እኛ ተዉ ይለን ማንተው ነታ ማ ፓስተር ነታ ለጥቂት ጊዜ አሰቃይተን ነው መንገላት ትንሽ ተሰራይ የአካውንት ጉዳይ ስታነሱ ሪፖርት ካደረግን አይቀር ብዙ ሪፖርት የሚደረግ ባይስ እንዳትረሱ። እቺ ኮ ከዘዊ ጋር ቺድ አድርጋለች ተብላ ትዳር አፍርሳለች። ታውቃላችኋለ? ዘዊ የሚባለው ጊፍተሩ ከዚች ጋ ኮ ነው። ቺት አድርግ የተባለው ያኛውን ጊፍተር ያ ዘው የሚባለው ከደንቨር ያለውን ልጅ ህፃን ልጅ የሞተበት በቲክቶክ እንትን ምክንያት እቺ ከሆናት ከእሷ ጋር ኮኖ በእናት ሂዶ ማገጠ ምናምን የተባለ ታውቃል ትክክል ሰምቼ ያለው እሱን ስቶሪ እቺ እቺ እኮ ነጭተዋለች መቅንያውን የጠጣችው ሚስቲቱ አሁን ብታያት ታሳዝናለች እንዴ እቺ ትራራ ፍራሽ እቺ ዲቦራ ትባላለች ዲቦራ የዲቦራ ሙሙ ተባሉች እኮ ወገን ተሰባሰብ ወገን ተሰባሰብ፣ ፓስተር ተነክቷል ፓስተር ተነክቷል። አሁን እኔ ራሱ ዛሬ ነው እኔ ራሱ አላውቃትም፣ ዛሬ አይ፣ ለኪት ነው እዮ። ቤስቲ ማያመጣ ጉድ የለም፣ ቤስቲ ማያመጣብን ብን ጉድ የለም እኮ የማያመጣብን እኔ አሁን ፎቶ አሳያለሁ። ኮብልስ ኮብልስቶን ትነግረናለሽ ምን እንደሆነ።

ፓስተር ተነክቷል። ተሰባሰብ ወገን፣ ተሰባሰብ ተመነጠላ። ሰው አድርጎ እንዴት እስኒከር ጫማ ያደርጋል? አይ በጣም በዚህ መዋረድ እኮ ነው። ነጭ በነጭ ሰው ለብሶ ከስር ጥቁር ያደርጋል። ምንም አለባበስ ራሷ አትችልም። ስ ያት በእውነት ታሳዝናት። ወገን ታጠቅ፣ ወገን ክተት፣ ክተት ወገን። እንዲያምርባት እኮ ባይዘወይ በጊፍት እያሳመሯት ነው። አበባ ሲሰጧት አበባ ትላላችሁ። እንደ ቤቷን ሰብስባ ቤቷን ክርሳ እየተሳደበች ሊቨር አለን

ልጅ ጉግል ላይ እለጥፈዋለሁ የእሷን ቲክቶክ አመጣልኝ። ምን ለማድረግ ነካች ግን? እንዲህ እዳዋን ለመብላት ካልሆነ እኔ ይህን የምናረኩ መሰለሽ? ይህን ሳገኘው እኔ እሷ መሆና ሰው አላቃትም። ልጅ እንታውቂያለሽ አላቃት የምናረኩኝ እኔ ይሁን አየሁት እና አየውትና ፎቶውን ወሰድኩኝና ጉግል የሚል ሳስቀምጠው የእሷን አካውንት አመጣለኝ። ሰርች ሲሚላር ብለው ሰርች ሲሚላር። እሷን ያወኳት አላቃትም፣ አይቻት አላቅም። ያወኳት መቼ ነው? ይህን ፖስት አየውትና ፖስቱን አይቻው ተመቼም ፖስቱ። ከዛ ይህ ፎቶ ማን ነው ብዬ ጉግል ሰርች ሳደርገው ወደ እሷ ቲክቶክ ወሰደኝ። ከዛ አንድ ቀን ጌም እየተጫወቱ አምስቱም ደሴም ነው የሚመስሉ። ለካ ድንች ተቀብቶ በኤአይ እያስወሩብን ነው። እሷ እኮ ሰው አይደለችም ድንች እኮ ነው አይደል? ይሄ እኮ ኤአይ ነው የሚያወራው። ታውቃላችሁ አይደል? ድንች እኮ ነው እንደዚህ ተቀብቶ ተኩሎ፣ እዛ የሆነ ፊልተሮች ይከቱበታል። ከዛ ኤአይ ነው የሚያወራው፣ ሰው እኮ አይደል እንጂ እኔ ግን ያልገባኝ እቺ ልጅ ምን ሰርታ ነው ግን ፌመስ የሆነችውን? የእኔ ጥያቄ ምን አርጋ ነው እንደዚህ ከተቀየረ? እንዴት ነው ማለት ነው፣ ዲቦራን ያለ ፊልተር ካያቸዋት በቃ አለቀ፣ አታቃትም፣ አለቀ። ያለ ፊልተር ባንክ ቤት ይዳኮ ይከለክለዋታል ካካውንት ለማውጣት

አክሰስ ዲናይ አክሰስ ዲናይ ቁጭ እህቷ ንጉስ ሰሞኑን ባይዘዌ ቲክቶክ አንደሬጃ እየዘጋ ያለው